በውበቷና በጽዳቷ የምትታወቀው የሀዋሳ ከተማ ለነዋሪዎቿ ምቹና ጽዱ እንድትሆን የከተማ አስተዳደሩ አበክሮ እየሰራ ስለመሆኑ አስታውቋል። ይህንኑ ተግባር የሚያግዝ በስምንቱም ክፍለ ከተማ ለስምንት ሳምንታት የሚቆይ ከተማዋን የማጽዳት ንቅናቄ የሀዋሳ ከተማ አስተዳደር ከንቲባ የሆኑት አቶ ጥራቱ በየነ አስጀምረዋል። ጽዱ ከተማን መፍጠር የአንድ አካል ኃላፊነት አይደለም፣ የሚሉት በመርሃ ግብሯ ያነጋገርናቸው የከተማዋ የጽዳት ሰራተኞች ማህበረሰቡም የቆሻሻ አወጋገድ ስርዓቱን ማስተካከል አለበት፣ ይላሉ። አምቶ አምቶ እናቶች ጽዳት ያደረጉት ይሄንን እዚ አምቶ መንገደኛ ብዙ እንግዳ የሚመጣበት መንገድ ላይ ይህንን ይህንን ይጥላሉ። ባለቤቱ ከተማ ሰው ራሱ የኔ ነው ብሎ መቆጣጠር አለበት። በሀገሪቱ ጽዱ ውብና አረንጓዴ ተብለው ከሚጠቀሱ ከተሞች ሀዋሳ ከተማ ቀዳሚ መሆኗን ያነሱት የሀዋሳ ከተማ ከንቲባ ጥራቱ በየነ ይህንኑ ለማስቀጠል ማህበረሰቡ ጽዳትን ባህሉ እንዲያደርገው ማድረግ እንዲሁም የቆሸሹ አካባቢዎችን የማልማት ስራዎች እየተሰሩ ናቸው ብለዋል። ሀዋሳ ከተማ እንግዲህ እንደሚታወቀው ጽዱና ውብ አረንጓዴ ከሚባሉ የሀገራችን ከተሞች አንዷና ቀዳሚዋ ናት። የከተማውን ውበት አረንጓዴ የማስጠበቅ ስራ የመንግስት ብቻ ሳይሆን ወይም ደግሞ በቅጥር ተቀጥረው ከተማውን የሚያጸዱ ነዋሪዎች ወይም ሰራተኞች ሳይሆን ሁሉም የከተማ ነዋሪ መንደሩንና ብሎኩን የማጽዳት ኃላፊነት አለበት የሚለው መልእክት ለማስተላለፍ በዛሬው እለት በስምንቱም ክፍለ ከተሞች በተመረጡ ወይም ደግሞ ቆሽሸዋል ብለን በለየናቸው ቦታዎች ላይ ሰፊ ንቅናቄ እያደረግን ያለ ነው። አሁን እዚህ እንደምንመለከተው በጣም ሰፊ ቁጥር ያለው የከተማችን ነዋሪ የተለያየ ህብረተሰብ የሚወክል ወጥቶ እያጸዳን ያለ ይሄ እንግዲህ ተከታታይነት ባለው መልኩ ጽዳቱ እንዲቀጥል የሚያስችል ነው ማለት ነው። እንግዲህ ቀጣይ የያዝነውም የከተማው ጽዳትና ውበት ባለቤት ህብረተሰቡ እንደመሆኑ ባህል እስኪሆን ድረስ ይህን ንቅናቄ ማስቀጠል ነው። በተለይ ወጣቶች፣ ህጻናት ላይ በስፋት መስራት እና አካባቢ የቆሸሹ አካባቢዎችን ደግሞ በማልማት ወደ አረንጓዴነት እንዲቀየሩ በማድረግ ህብረተሰቡ ራሱ የሚገለገልባቸው ቦታዎች እንዲሆኑ አቅደን እየሰራን ያለ ነው ማለት ነው። ቆሻሻን በአግባቡ የማያስወግዱ ግለሰቦች በህግና በመመሪያ ተጠያቂ ከማድረግ አንስቶ ማህበረሰቡ አካባቢውን ማጽዳት ባህሉ እስኪያደርገው የግንዛቤ ማስጨበጫ ስራዎች እንደሚሰሩም ከንቲባ አሳስበዋል። ነገር ግን ይህንን ደግሞ በተግባር የማይፈጽሙ አካባቢዎች ሲኖሩ ህግና ስርዓት መከበር ስላለበት የወጣ ደንብ አለ። በዚህ ደንብ መሰረት በግድ የለሽነት ኃላፊነት በጎደለው መንገድ አካባቢውን የሚያቆሽሽ ቆሻሻ የሚጥሉ ደግሞ በህግም ጭምር ተጠያቂ የሚሆንበት ነው የምናደርገው ማለት ነው። ከዚህ በላይ ግን የመጀመሪያውን አስቀድመን የምንሰራው የግንዛቤ ስራ ግን በተከታታይ ባህል እስኪሆን ድረስ ሳናቋርጥ የምንሰራ ነው የሚሆነው ማለት ነው። የከተማዋ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ በከተማው ቆሻሻን በዘመነ መልኩ ለማስወገድ የሚያስችሉ በመከናወን ላይ ያሉ ተግባራትን አብራርተዋል። እያንዳንዱ ነዋሪ ከቤት ቆሻሻ ሲሰበስብ ወይም ቆሻሻ ሲለይ የሚበሰብስ ኦርጋኒክና የማይበሰብስ ቆሻሻዎችን ለመለየት አለበት ማለት ነው። ስለዚህ እነዚህን ቆሻሻዎችን የሚበሰብሱ ቆሻሻዎችን ሪሳይክል አድርገን ኮምፖስት አዘጋጅተን ወደ ኮምፖስት መቀየር የምንችልበት ይሄ ደግሞ ለከተማ ግብርናም ለአካባቢ አርሶ አደሮች መቅረብ የሚችልበትን ሁኔታ መፍጠር ይቻላል ማለት ነው። ይሄ ስራ ማህበራት ተደራጅቶ፣ በአሁኑ ሰዓት አዋሳ ከተማ ላይ ሪሳይክል የሚያደርጉ ማህበራት አሉ። ይህን የማጠናከር ስራ ነው የምንሰራው የፍሳሽ ቆሻሻ ትሪትመንት ሳይትም ጭምር እንደ አዲስ ከተማ ላይ ለመስራት ዲዛይን እየተደረገን ያለው ከከተማ ውጭ ባለው ቦታ ላይ። ስለዚህ እነዚህ ሂደቶችን ማጠናከር ከቻልን ዘመናዊ የሚባል የቆሻሻ የደረቅም ሆነ የፍሳሽ ቆሻሻ አወጋገር ስርዓት ይኖራታል ማለት ነው ከተማዋና በዚህ ሂደት እየተሰራ ነው ያለው ማለት ነው። የአዋሳ ከተማ ከዚህ ቀደም በከተሞች ጽዳትና ውበት ቀዳሚውን ስፍራ የያዘች ቢሆንም በዘንድሮ ሶስተኛ ደረጃ ይዛ መውጣቷ ቁጭት የፈጠረ በመሆኑ በቀጣይ ከተማዋ ውበቷ ላይ በትኩረት እንደሚሰራ የአዋሳ ከተማ ከተማና መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ ገልጸዋል። አንደኛው ነስተማና ነው ቆየችው፣ በዚህኛው ሶስተኛ ነው ወጣችው። ይህ ቁጭት ፈጥሯል። ባለፈው ከህዝቡም ጋር ውይይት ስናደርግ ትልቅ ቁጭት ነው የፈጠረው። ስለዚህ ይህን ቁጭት ወደ ተግባር ቀይረን የልማት ስራዎቻችንን የጽዳት ስራዎቻችንን አጠናክረን የምንሄድበት ነገር ነው፣ እኛም ይዘን የወጣ ነው። ስለዚህ ይህን ቁጭት ወደ እቅድ ቀይረን በቀጣይ ከተማችን አንደኛነቷን አስጠብቃ እንደምትሄድበትን መንገድ ለማመቻቸት ከአሁኑ ስራ ጀምረናል። ስለዚህ ይሄ ደግሞ እንደምናሳካው ከህዝባችን ጋር የምናሳካው ነው የሚሆነው። ቀጣይ በጽዳት መርሃ ግብሩ የተሳተፉት አካላትም የከተማዋን ውበት ብሎም ጤናችንን ለመጠበቅ በጋራ እንስራ ሲሉም ጠይቀዋል።